አሪፍ ውጤት አለኝ አሪፍ ጭንቅላት አለኝ። በቃ እና ግን እኔ እሷ ከስደት ስመጣ ሀዘን ላይ ናት፣ ብቸኝነት እንዳይሰማት አንገቷን እንዳትደፋ ብዬ እኔ ትምህርቴን አቋርጬ ነው። እሷም በዛ ላይ ምንም ነገር ሳይኖረኝ በቃ ነገሮቹን እንድትረሳ በቃ፣ ከዛ ከሚደብር ስሜት እንድትወጣ፣ ከሀዘኑ ስሜት እንድትወጣ ብዬ ምንም ነገር ሳይኖረኝ ነው። ልጅ ራሱ እንድንወልድ ያደረጉ በቃ እንውለድ ምናምን ብዬ በአባን ራሱ እግዚአብሔር ያደለን ማለት ነው። ሰላም ውድ ቤተሰብ እንዴት ናችሁ? እኔ ጋ እግዚአብሔር ይመስገን ሁሉ ሰላም ነው። ውድ ቤተሰብ ያው ሰሞኑን እዚሁ ቻናል ላይ ያው እኔን እንግዲህ የምታውቁኝም አላችሁ ዲቴይል እንዲሁ በሚዲያ የምታውቁኝ አላችሁ። ስለሁሉም ነገር ብቻ እየተፈጠረው ላለው ነገር ማብራሪያና እንደ ግሌ እውነታው ምንድን ነው የሚለውን ነገር ለማስረዳት ያው በውስጥ መስመርም እስፔሻሊ ያው አብራችሁኝ አደጋችሁ ጓደኞቼም ቤተሰብም ብዙ ያው በስልክ መስመርም እየደወላችሁም ለጠየቃችሁኝ ጓደኞችን ቤተሰቦችም ዛሬ መልስ ለመስጠት ነው የመጣውትኝ። ውድ ቤተሰብ እንግዲህ ኤልዳናና እኔ በትዳር ከጓደኝነት አንስቶ በትዳር እስከኖርንባቸው ጊዜያት በምን አይነት ሁኔታ ውስጥ እንዳለፍነን እንዴት እንደሆነን የምታውቋላችሁ የቅርብ ቤተሰቦች ማለት ነው። ለማታቁኝ ደግሞ በሶሻል ሚዲያ ለምታቁንም ደግሞ ዛሬ ሰሞኑን እየተደረገ ላለው ነገር ማብራሪያ ለመስጠት ነው ቤተሰብ የመጣትኝ። እንግዲህ ምንድን ነው ማብራሪያ ምናም ለምትሉ ውድ ቤተሰብ ሰሞኑን ሁለት ሦስት ቪዲዮ ለቃለች እሷ ሁሉንም ቪዲዮ እኔ ባላወቁት ሁኔታ ነው ተቀርጾ የተለቀቀው ግን ለማንም ከሙሉ በበኩሉ እነሳ አድርጌ ምንድነው መነሻውን ቀለል አድርጌ አነሳሱን እንዴት እዚህ ደረጃ እንደደረሰን ልነግራችሁ ነው አሁን እንግዲህ እኔ ቤት አይደለም ወጣ ብዬ ትንሽ ጓደኛ ጋር አርፌ ነው እዛ ነው ያለሁት ውድ ቤተሰብ ያው እንግዲህ እኔ ኤልዳና እና እኔ ያው እግዚአብሔር ባርኮ በልጅም የተባረክንን ሰዎች ነበርንን ነንም። ግን ደግሞ እኔ እንደምታውቁት ያው የምታውቁኝ ትኖራላችሁ፣ የታክሲ ስራ ነው የምሰራው። ብዙ ጊዜ ወንድ ልጅ ከውጭ ሲውል ብዙም ያናድዱ ነገሮች አሉ፣ ውድ ቤተሰብ፣ ብዙም ያበሳጩ ነገሮች አሉ ውጭ ላይ፣ ያው ውጭ የምትሉ ሰዎች ታውቃላችሁ። እና የጸባችን መነሻ እኔ ከውጭ ስገባ አጋጣሚ እኔም ከውጭ ተናድጀ ነበር። የዛን ቀን እንዳጋጣሚ ሆኖ የመጣውትኝ እና በምገባበት ሰዓት አለባብሷ ምናምን በቃ ዝም ብላ እንዳልሆነ ለባብሳ በፊት የተነጋገርንበት ጉዳይ ነበር፣ ግን ደግሞ እንደዛ ለባብሳ ምን ሆነሽ ነው ስላት አሞኝ ነው ብላ፣ ያን ሁኔታ ያን ሲቹዌሽን ነው ቀርጻ ሶሻል ሚዲያ ላይ ያወጣችሁ። አንዳንዴ ትዳር ቀልድ ላይ የሚመስላችሁ እንደዚህ አይነት ነገሮች በቃ በእንትን የምታዩ ሰዎች በዚያ አጋጣሚ ይረፉ፣ በተለይ ሴቶቹ ማለት ነው። ምክንያቱም አንዳንዴ የሚደብር ነገር ልናውቅ ይገባል። ምንድን ነው የሚያስጠላ ነገር እኮ አለ አንዳንዴ። ሶሻል ሚዲያ ላይ የሚወጣና ማይወጣ ነገር አለ። ፊት ተሰጠን ተብሎ መቼም የተገኙ ነገር ሁሉ እንትን አይባልም። እና ኤልዳና የሰራችው ስህተት ያ ነው በቃ እኔ ካሜራ እያስቀመጠች ባልፈለጉት ሁኔታ በማልፈልግበት ነገር ላይ ካሜራ ላይ ስለወጣች ነው። ውድ ቤተሰቦች፣ እኔ ደብሮኝ እንግዲህ እኔ አሁን ከቤት ወጥቻ ነው ያለሁትኝ። ራሱ ወደዛም መመለስ አይመስለኝ፣ ምክንያቱም ውስጤ በጣም ብዙ ነገሮችን ወደኋላ ተመልሶ እያሰበ ነው። ምን ሆነሽ ነው እንደዛ ለብሰሽ ጠበቅሽ ስላት፣ ይሄ አንተ ትክክለኛ ማንነት ነው ብላ ሶሻል ሚዲያ ላይ ያወጣች፣ ከዛም ሁለት ሶስት ቪዲዮ ቀርጻ ለቀቀች ማለት ነው እና እኔ እንግዲህ ከውጭ ነው የምውለው፣ ብዙ ነገር ሊያናድደኝ ይገባል። እና ያያን ሁሉ ከግምት ሳታስገባ እሷ ይሄ ነው የሰው ልጅ እንትን ብላ ነው ቀርጻ እንትን ያለች ነው። በዚህ ተበሳጭቼ እኔም ያልሆነ ያልሆነ ነገር ብያታለሁ። መስቻትም ሊሆን ይችላል፣ ተናድጄ ነው። ይሄ ምንም ያበሳጭ ነገር እኔ ለራሴ ጥፋት አልታየኝም፣ ምክንያቱም ራሴን ለመለወጥ ደፋ ቀና የምልወጣት ነው ብዬ ነው ማስበውና እሷ አንዳንዴ ሴት ልጅ በተለይ በቃ ለሰው ልጅ እኔ በራሴ ማለት ነው የምሬን ነው ለሰው ምንም ብታደርጉለት ብቻ የሰው ልጅ በቃ ፍላጎቱን መገደብ አይቻልም። ሰው ዝም ብሎ የሚወዳቸዋል፣ ዝም ብሎም ሊጠላ ይችላል። እሷ ምን እኔም በዚህ ውስጥ እየተረዳሁት ያለ እሷ ምን እያሰበች ነው። በቃ አሁን እኔ ብዙዎቻቸው እኔ በጣም የታዘብኩት ነገር ኮሜንት ላይ ምናምን ላይ የምትሰጡ ልጆች አይቻለ ኮሜንት ገብቼ አንድ ቪዲዮ ላይ እና ሁላችሁም እኔ ጋ ነው የፈረዳችሁ አብዛኛው በሚባል ሁኔታ ማለት ነው። አንዳንዴ ቆም ብሎ ማሰብም ግዴታ። እሷ ለምንድነው እንደዚህ የምትቀርጸው? ለምን መቅረጹ አስፈለገም? ለምንድነው ሶሻል ሚዲያ ላይ ለምን ቀረጽሽ? ያኔ ቆም ለምን፣ እንዴ ሰው እኮ ሲፈልግ ነው ብዙ ጊዜ የሚቀረጸው። እሷ ለምን በቃ ለምን ትቀርጭኛለሽ ነው እኔ አሁን ብዙ ጊዜ እያበሳጭኛለ ነገር ማለት ነው እና በዚህ እሷ ለሰው ልጅ አሁን ምንድን ነው? እኔ ለሰው ምንም ብታረጉ ምንም። እውነት እኔ ግራ ገብቶኛል፣ ምን ማለት እንዳለብኝ ራሱ። ሰው ማስደሰት አይቻልም ብዬ ነው ማስበው። እኔ ለእሷ ብዬ ታውቃላችሁ። ሁላችሁም እስኪ ከራሳችሁ ላይፍ አንፃር እስኪ ነገሮችን መገመት ትችላላችሁ። እስኪ እናንተ አብራችሁት ያለው ሰው ለእናንተ ምን ያህል መስዋዕት ሆናል? እኔ ለእሷ ግራጁዌሽን ላደረግ አንድ አመት ሲቀረኝ፣ ድግሜ እያወራሁት አይደለም ያደረጉትን ግን እኔ ዛሬ በራሴ የፈለጉት መስሪያ ቤት መስራት እችላለሁ። በቃ በአሪፉ ማለት ነው። አሪፍ ሙያ ነበረኝ ታውቃላችሁ፣ ጅማ አብራችሁ የተማራችሁ ልጆች በዛ አጋጣሚ ማለት ነው። አሪፍ ውጤት አለኝ አሪፍ ጭንቅላት አለኝ በቃ እና ግን እኔ እሷ ከስደት ስመጣ ሀዘን ላይ ናት፣ ብቸኝነት እንዳይሰማት አንገቷን እንዳትደፋ ብዬ እኔ ትምህርቴን አቋርጬ ነው እሷም በዛ ላይ ምንም ነገር ሳይኖረኝ በቃ ነገሮቹን እንድትረሳ በቃ ከዛ ከሚደብር ስሜት እንድትወጣ ከሀዘኑ ስሜት እንድትወጣ ብዬ ምንም ነገር ሳይኖረኝ ነው። ልጅ ራሱ እንድንወልድ ያደረጉ በቃ እንውለድ ምናምን ብዬ በአባንድ ራሱ እግዚአብሔር ያደለን ማለት ነው። ግን ደግሞ እሷ እሷ ናት የተቀየረች። እናንተ ላልገባችሁ ማለት ነው። እንዲህ ሰው እኮ አንዳንዴ የሆነ ነገር ሲደብረው ምናምን ምኑን ሆኖ ማለት አለበት የሰው ልጅ አይደለ? እንዲህ ቤተሰብ ምኑን ሆኖ ይሄ ሰው ብሎም እኮ ሰው ሰውን እንትን ማለት አለበት። ግን እሷ ያን ከማድረግ ይልቅ ካሜራ ካሜራ ይዛ በካሜራ ነው ነገሮቹን እንትን እያለች ያለችው ማለት ነው። እና እኔ አሁንም ቢሆን ግራ ለገባችሁ ቤተሰቦች ብዙ ነገር ብያታለሁ። ሌላ ሴት ጋር ሌላ ውጭ ማድረያለው ቢል ውጭ ማድረው አይደለም ሳይቀር አሁንም ወጥቼ ነው ያለሁት። እየተፈጠረ ያለው ነገር ይሄ ነው ውድ ቤተሰቦች። ግን እሷ ከማምከር ይልቅ ምን ብዙ ነገር ሳክሪፋይ አድርጌለት ልጅ ምን ብትወልድ እንደ እናት እንደ አባቱ ኘ በቃ ሁሉ ነገሬን ራሴ ዝቅ አድርጌ እኔ የማይመጥን ቦታ ላይ እየዋልኩ ነው፣ ለእሷ ብዙ ነገር እየሆንኩ ያለሁት ግን እሷ ይህን ከግምት ሳታስገባ፣ አንዳንዴ ከባድ ነው ሴት ልጅ። እውነቴን ነው ምነግራችሁ፣ በጣም ከባድ ነው። አብዛኛውም የዩቱብ ተከታታዮቻችን ሴቶችም ስለሆናችሁ ነው መሰል ኔጋ የፈረዳችሁ እንጂ እሷ እኔ ካረግኩላት አንጻር ይህ አልነበረም መልሴ። ነገ ከዚህ የባሰ ነገር ቢያጋጥመኝ ስ ብዬ አስብ ነገ የአእምሮ እኔ በቃ በሆነ አጋጣሚ ነገ እኔ ለራሴ መሆን ባልችል ይቺ ልጅ መንገድ ላይ ጥላኛለች ነው ያልኩት። ኦልሬዲ እሷ እያሳጣች ነው ያለችው ከካሜራ ጀርባ ዶን ኬር ስለ ነው የሚመለከታት ግን እኔ ብዙ ነገር እያበሳጨኝ ያለሁት ልጅ ነኝ። ግን እሷ አንዷን ስተቴን ምን ሆነ ነው ብላ ስትጠይቀኝ በግል ካሜራ እያቀረበች እየቀረፀች ዛሬ ላይ ስፕሊት እንድንሆን ተለያየተ እንድንውል እንድናደርግ እንድንውል አድርጋለች ማለት ነው። እና ውድ ቤተሰቦች ያለው ነገር እኔ እስከማውቀው ይሄን ነው የሚመስለው ማለት ነው። በቃ ጸቦ የተነሳ በዛ ነው። ለምን ትቀርጫለች ስላት፣ ግን እሷ ለኔ መልስ ከመስጠት ይልቅ በቃ እኔ ባገኘች አጋጣሚ ካሜራ እየቀረጸች እኔ እንድበሳጭ ንዴት እንዲግል አደረገች። እኔ ደግሞ ለእኔ ለእሷ ከዋልኩላት አንጻር እውነቴን ነው ይሄ ያልነበረም መልሴ። ምክንያቱም እኔ ለእሷ አንድ ቀን ውጭ ላይ እኔ ሰው እኮ ብዙ ነገር ያናድዳል። ወንድ ልጅ ምንና ነው ምን አጋጥመው ነው ሳትልሷ፣ ሌላ ነገር ነው እያሰበች አለችው። እሄዳለሁ ነው በቃ። ከዚያ ሀገር እሄዳለሁ ካንተ ጋር ለያያለሁ ነው። ይሄን ደግሞ ችግር የለውም እኔ ምክንያቱም እኔ ምን የሚጨንቀል ያደለው እኔ እስከማቀው ራሴን በራሴ መቆም እችላለሁ። እሷን ያገኟት ሁለት ሶስት አመት አራት ዓመት ነው። ከዛ በፊት ብቻ እኔ ኖርኩ ሰው ነኝ ማለት ነው። ስለዚህ አሁንም በሁለት እግሬ መቆም እችላለሁ ማለት ነው። አብዛኞቻችሁ ሰዎች እውነቴን ነው ምትጽፉም ሆነ ምን ምትሉም ሰዎች በጣም አንዳንድ ውስጥ ይነካል። እንዲህ ለምንድን ነው በቃ የማይባል ነገር ስትሉ ያለው እኔ አሁንም ቢሆን እሷ የፈለገችው እሷ ሲጀመር ከኔ ጋር መለያየትን ይመስለኛል ሁላ እና እንደዚህ በማረጓ ውስጥ የልጅ ነገር ነው እያሳሰበኝ አለ ለልጅ ደግሞ እኔ ቁሜ ስኬድ ፉል ነው ምንም ነገር ሊቸግረው አይችልም ብዬ አስባለሁ። ግን እሷ እያደረገችው ያለችው ነገር በእኔ አትፍረዱ። ቆም ብላችሁ አስቡ። ችግሩን የፈጠረችው እሷ ናት። አንድ ስተት አንድ ቀን ተናድጄ ብመጣ ለምን እንደዛ ሆንሽ ስላት ነገሩን አገግላ ነገሩን የቀየረችው እሷ ናት። አሁን እናንተ እናንተ በሚዲያ ነው የምታውቁን በውስጥ መስመር የኔ አሁን እኔ ለእሷ ዝም ብዬ ራሱ ዝም ብዬ ወጣ ዝም ብዬም የተገናኘን ሰዎች አይደለም። እኔ ቤተሰቦችን ከጎጃም ወሎ ድረስ አምጥቼ በሰርግ በስርዓት ከዚህ የሚሷን ቤተሰቦች ውስድን በጣም ስርዓት ባለው መልኩ በቁርባን የተጋባን ባልና ሚስቶች ነን። ግን እሷ አሁን ሶሻል ሚዲያ ከመጡ ከሽማግሌዎች፣ ራሱ ዩቱብ የሚከታተሉ ሶሻል ሚዲያ የሚከታተሉ አጎቶች አሉ። ምን ነው ምን አጋጥሟችሁ ነው እያሉ ነው እሷ ግን እንደዚህ ያለ መግባባት ካለ እንኳን በውስጥ መስመር መጨረስ እንችላለን ተይረፊ ስላት፣ በቃ ካሜራ ካስቀመጠች ብቻ ነው የልቤ ልቧ የምትናገር ወይም ደግሞ በቃ እኔን ቤተሰብ ጋር ለማሳጣት እኔን ቤተሰብ ጋር ለ በቃ ለእኔ ጥሩ እንዳልሆንኩ እኔ እሷ እንደመጨቁናት እንደመበድላት ነው እያሳየቻለችው። ይሄ ደግሞ ለእኔ ለፐርሰናል ላይፌ ነገ ያሳስበኛል። አደለውማ ይሄ ካራክተር ነው ያደለውም፣ ለሷ እንደዛ አደለውም። እኔ ዝቅ ብዬ እሷን ከፍ ለማድረግ ምጥር ሰው ነው። እኔ በጣም ብዙ ነገሮችን እያየሁ ያደኩልሽ ነኝ፣ በቤተሰብ ማህል ያደኩልሽ ነኝ። የሴት ልጅ ክብር እረዳለሁ እ በቃ አለ አይደለም እንኳንስ የልጅን እናት ይቅርና ማለት ነው። ብዙ ነገሮችን አንደርስታንድ አድርገ ማውራለሽ፣ ሳወራም ዝም ብዬ ለማውራ፣ ግን እሷ የያዘችው እኔ በቃ እኔ በእኔም ቤተሰቦች በሷም የሚሆን አላውቅም። ግን እኔ ቤተሰቦች ሳይቀር ምን ምንድን ነው ምንድን ነው ያጋጠመ እያሉኝ ነው። በእኔ በተለይ በቃ ከአጎት እስከ ወንድም እስከ ቤተሰብ በቃ ምክንያቱም ዩቱብ አሁን የማይከታተል የለም። ውድ ቤተሰቦች ሀገራችን ኢትዮጵያ ላይ ቢሆን ሰው በጣም አሁን ሰው ሶሻል ሚዲያ ተጠቃሚ ነው እንዳለ ማለት ነው። ይሄን እያደረገች ነው ያለችው። ታይ ስላት ልሰማኝ አልቻለችም። በዛ የተነሳኔ በቃ ነገን ለመጠበቅ ነገን መጥፎ ላለመባል መጥፎም አደለውማ። በቃ ራሴን አጀስት ለማድረግ አሁንም ወጥቼ እነስ ያለች ክላስ ነው ይጄ ያለሁትኝ ማለት ነው። እና ይሄ ነው እስካለው ነገር። እኔ በጣም እንግዲህ አሁን በጣም ግጭት ላይ ነው ያለ ነው። ብዙ ነገሮችን እየተከራከረችኝ ነው። አሁን ራሱ ይህን ዩቱብ ሲሰራው ኢሜልን ካካረገው ልትል ትችላለች፣ ግን ኢሜሉን እኔም አውቀዋለሁ እሷም ታውቀዋለች ታቀዋለች የዚህ ዩቱብ ማለት ነው። ኢሜሉን እኔም እሷም ነው የምንጠቀምበት ሁለታችን እናውቀዋለን፣ ፓስዋርዱን እና ኢሜሉን እኔም ስገባ ገብቼ መስራት እችላለሁ፣ ምክንያቱም ይሄ ዩቱብ አብረን ያሳደግነው ማለት ነው። እሷም ደግሞ ስገባ ገብታ ማሳደግ ትችላለች፣ ገብታ መስራት ትችላለች፣ ምክንያቱም ይሄ ዩቱብ አብረን ነው ኢንቨስት ያደረግንበት። የምታውቁንም አብራችሁን ነው ማለት ነው። ስለዚህ እሷ በጣም ብዙ ነገር ነው እያለች ያለች። ኢትዮጵያ ላይም እንዳሰራ ገብታ እያለች ነበር። ዛሬ እኔ ግን እውነታውን መናገር ስላለብኝ ገብቼ ፖስተዋለሁ። እጄ ላይ ነው ሁሉም ነገር ማለት ነው። በጣም ብዙ ብዙ ነገር ነው እሷ እየገፋፋች ለእናንተ ፊት ለማልቀስ ትሞክራለች እንጂ በስተጀርባ ግን አብረማን ሆንባቸውን ሲቹዌሽኖች ነው እያመቻቸቻለችው። እኔ ችግር የለውም ብያለሁ። እኔ እዚህ በቃ ቤተሰብን ርቄ እዚህ ድረስ አሁን እሷ ያለችበት ቦታ ላይ ነው እየኖርኩ ያለሁት። ምክንያቱም በጣም ብዙ ነገር መስራት ከምችልበት ቦታ እሷን መርጬ እሷን ብዬ ነው አሁን እዚህ እየኖርኩ ያለሁት። ራሱ እሷ ግን ሰው የለውም፣ ቢደብረው ቢከፋው እንኳን እኔ ነኝ ያለሁት ሳትል በብቸኝነት ውስጥ ጥላኝ እሷ ያለችው እንግዲህ እሷ ቤተሰብ ጋር ነው ወሉ። እኔ ግን እሷን ብዬ ነው እዚህ የመጣሁት። እኔ በጣም ብዙ ነገር እያሳሰበኝ ያለው እሷ ያው እዚህ ከም በጣም ተወልደ ያደገችበት ሀገር ነው። ከብሶች ጋር ሐሳብ ሼር እያደረገች ነው። እኔም እንግዲህ ከእግዚአብሔር ጋራ እውነታው ይኖራል ብዬ እሷ ያውቃል ብዬ ቁጭ ብያለው ማለት ነው። እና ይሄ ነው ያለው ነገር። እኔ ክፉም አይደለሁም ልሆንም አልችልም። ግን እሷስ ለምን ትቀርጻለች ማለት አለባቸው? ለምን? እንዴ አንዳንድ እኮ ቤተሰብ ዞር ብሎ ማሰብ ይጠበቃል። በተለይ የቅርብ ሰዎች አሁን በመስመርም ደውላችሁ የጠየቃችሁ ሰዎች እኔ ክፉ አይደለሁም፣ ግን እሷ ለምንድነው ካሜራ ውስጥ የምታወጣኝ? በቃ አንዳንዴ ፈልገ አሁን እኮ ሊሆነ ነገር መስራትን ብፈልጉ ተነጋግራችሁ ነው ሳትፈልጉ እንዴት በራሷ አሙድ ልጅ ምን አስባ ነው መባል አለበት። እኔ ውስጤ እየነገረኝ ያለው ይሄ ነው። አንዳንዴ በተለይ ወንድ ልጅ ዘወር አድርጎ በስተጀርባ ያለው ነገር ማሰብ አለበት። እና እየሄደችበት ያለው መንገድ አያዋጣትም ብዬ ነው የማስበው። ግን ደግሞ ካለች ችግር የለውም። ነገ እኔ ነገም እግዚአብሔር ያውቃል የተሻለ ሕይወት እንደምኖር አውቀዋለሁ። እሷ ግን እውነት ለመናገር እሷ ግን ይከብዳታል ብዬ አስባለሁ። ምክንያቱም እኔ አሁን ራሱ ለሷ አስባለሁ። በቃ ማንም የላትም ሰው የላትም ብዬ ነው ማስብ። ምክንያቱም አብሬያት በምኖርበት ታይም እውነቴን ነው ለእሷ የሚቆረቆር እሷ ለሰዎች የምትኖር ሰውናት እንጂ እውነቴ ነው እሷ ለቤተሰቧ ሰው ማሚው ለምን የምትኖር የምታስብ ሴት ናት እንጂ ለእሷ ሰው የላትም ስለምል ነው። በቃ እኔ አሁን እቺ ልጅ ከጎኗ ባልኖር ሰው የላትም ብዬ ነው ማሰበው እስከማየው ድረስ ማለት ነው። ብያትም የተወደቅሽ እንዴት ነሽ ምናምን ብሉ የሚንከባከባት ቤተሰብ የላትም ብዬ ነው ማሰበው የሚቆረቆርላት ማለት ነው ብዬ ነው ነው ማሰበው ያየውት ነዋ እኔ ያንስል ግን እሷ ግን ዛሬ ግን እኔን ነው አንጋላ ይጣለች እኔን በስተጀርባ ጥላ እሷ ግን አሁን ማውራት ካለችባቸው ሰዎች ጋራ እያወራች የራሷን ላይፍ እያመቻቸች ነው እኔም እግዚአብሔር ያለው ቁጭ ብያለሁ እና ውድ ቤተሰብ ኤልዳና እየሰራችሁ ያለው ስራ ይሄ ነው ወደፊት እንግዲህ ነገሮቹ በሚስተካከሉ ከተመለስኩኝ በዚህ ቻናልም ቢሆን ልሰራ እችላለሁ ካልሆነም ደግሞ ያለውን ነገር አብረን እያየ ማስረዳችሁ ይሆናል እኔ ክፉ አይደለም ክፉ ለምታደርጉኝ ሰዎች እሷናት ነገር የፈለገችው ክፉ የሆነችው እሷናት ለማለት ነው ውድ ቤተሰብ፣ እወዳቸዋለሁ። ቻው ለማለት ነው።